ውድ ቻናል ቤተሰብ ተከታታዮች፣ አሁን የማስቃኛችሁ የዘመንን አገር ነው። ከዛ በፊት ግን ከመግቢያ እንደተመለክቱ ሙሉ በሙሉ አሁን ያለው በአድማ በአድማ ብትን በምንሻ ቁጥጥር ስር ነው። ይህ የምትመለከቱት አድማዎች ናቸው። ስለዚህ በእነሱ ቁጥጥር ስር ያሉት በተለይ ከጎቻ ቀረጥ ከሚቀርጡበት ቆይተው ወደ መሸንቴ እየገቡ ባለበት ሰዓት ነው። አሁን ቀጥታ የምጀምረው ማሳያችሁ ከመራዊ ጀምሬ ነው። ያው ጫፍ ሊሆኑ ራስን ትንሽ ቅንጭ ባልጌ ነው ማሳያችሁ ይህ መራዊ ላይ ያለው በተለይ ደግሞ ንግድ ባንክ ዋና ንግድ ባንክ ተብሎ የሚታወቀው ወደ ባህር ዳር መውጫ ጫፍ ላይ ነው ለቀረጹትኝ። ይህ አሁን መራዊ ያለበት ሁኔታ የዘመን አገር ተብሎ ብዙ ጊዜ በሜጫ ወረዳ ሜጫ መረው የዘመን እየተባለ ይነሳል። አሁን መረው ይልያሉ ሰላም ነው። አድማብትን ምኒሻ ነው ሙሉ በሙሉ ዘውት ያለ ሰላም ነው የሚገኘው። ያው ትምህርት ቤት ግን አልተጀመረም። እሱን ደግሞ አሳያቸዋለሁ። ትምህርት ቤቱ አንደኛ ደረጃ ትምህርት ቤት እንዲሁ ሳልፍ እያዩት ነበረና ያው ልጆች ወደ ትምህርት ገበታቸው አልተመለሰም። በጣም ያሳዝናል። እንግዲህ ለአማራ ሚጫ ነጻ ወጣለው የሚለው ጉዳይ በዚህ እያየው ነው በተግባር ነገር ግን እየተቆጣጠረው ምን አለ ምንም የለም። ስለዚህ ከዚህ ጀምሮ እስከ ባህርዳር ያለውን ጉዳይ አሳያቸዋለሁ። እስከ ፕሮግራም የህወሓት አመራሮችን መቀሌ ለቀው ወጥተዋል። እሱም በተመለከተ የምላችሁ ጉዳይ ይኖራል። እስከ ፕሮግራም ፍጻሜ ያው ከኔ ጋር እንደምትቆዩ ተስፋ አደርጋለሁ። የትም አትሄዱ፣ አዳዲስ ነገሮችን ለእናንተ ለአድማጮች አደርሳለሁ። ኢትዮጵያ ለዘላለም ትኑር እያልን አሁን ቀጥታ እየወጣን እያለ አንደኛ ደረጃ ትምህርት ቤቱን ላስቃኛችሁና ቀጥታ ማልፈው ወደ ጉዳይንም ሆነው ልክ ከዚህ ከተማን እየወጣን ነው። መረዊ ከተማ የምትባለው የዘመና ሀገር ባይዘ ወይ ከተማው ብጅግ እየለማ ባይሆንም ከፍተኛ የሆነ ኢንቨስትመንት ያለበት ነው። ቆጋ መስኖ ፕሮጀክት ያለበት ከፍተኛ የግብርና ምርት የሚመረትበት እጅግ ሰፊ የሆነ ወረዳ ነው። የሜጫ ወረዳ ዋና ከተማ ነው። ከፍተኛ የሆነ የግብርና ምርቶች የሚገኝበት ከተማ ነው። ይሄ የምናየው እዚህ ጋር እየዘንቀጥታ ቀጥታ ይሄ የትምህርት ቤቱ አንደኛ ደረጃ ትምህርት ቤት አጥር ነው። በጣም በሚያሳዝን ሁኔታ እንደዚህ የልጆች ትምህርት ቤት ተቋርጦ እንዲህ ባዶ ነው ያለው። ይህ ትምህርት ቤት መግቢያ በር ነው። እዚህ እንደ ወጣን ቀጥታ የምንሄደው ቀረጥ የሚቀርጡበት ቦታ ፋኖች ጎቻ ተብሎ የሚታወቅ ነው በተለምዶ። በደንብ እዩት። ይህ 24 ሰዓት ቀረጥ የሚሰበስቡበት ቦታ ነው። 24 ሰዓት 24 ሰዓት አንድ መኪና አታልፍም፣ ተሰልፋ ነው እዚህ ጋር። ይህ ሙሉ በጣም በጣም በጣም አሁን ግን መከላከያዎች ዞት ያለ ያው ስለማይታዩ ነው እንጂ እዚህ ጋር አሁን መከላከያዎች። ይሄ ጎቻ ማለት መንግስት ለኢንቨስትመንት የሰጠበት ቦታ ነው። ደንጋማ ቦታ እንደመሆኑ መጠን ለኢንቨስትመንት በጣም ምቹ ነው። ከፍተኛ የሆነ ኢንቨስትመንት ስራ የተጀመረበት ወቅት ነበረ። በመሀል ይሄ ሲፈጠር ተስተጓጎለ ተቋረጠ እንጂ የሚገርም እንደውም ላብነት ያህል አንዳንድ የተጀመሩ አሉ እሱም ታይታላችሁ። አንዳንዶች ጀምሮ ይተውታል፣ አጥረው ጀምሮ ትሄዱታል። እና ለኢንቨስትመንት በጣም ምቹ የሆነ ቦታ ነው። እዛ በላይ ደግሞ ለመደበቂያነት ሲጠቀሙበት የነበረ ቦታ ነው። ፋኖች በነበሩት ከዚህ ይቀርጣሉ፣ ከመሸኒ ከምትባል ከተማ ደው የሰበሰቡበትን ብር ሲጠጡበት ያመሻሉ። እሱም ደግሞ ከተማዋን ትንሽ ሃይላይት አሳያችኋለሁ እንዲሁ እያያችሁ እዚህ ጋር አንድ ነገር ላስታውሳችሁና ወደ ጉዳያችን እንመለሳለን። ይህ ምታዩት ለኢንቨስትመንት የተጀመረ መሆኑ ግንባታ ሁሉ ተጀምሮ ነበረ፣ በዚ አጋጣሚ ለማየት ትችላላችሁ። ደንጋ ሁሉ እንትን ያሉበት ሁኔታ ነበረ። በጣም የሚገርብት ከፍተኛ የሆነ ፕሮጀክት ነበረ የሚጀምርበት እና ምን ሰላማችን እስኪመለስ ደግሞ እንደሚመለስ መቶ ፐርሰንት እርግጠኛ አጥር ሁሉ የጀመሩበት ሁኔታ አለ። ሌላኛው የህዋት አመራሮች መቀሌ ለቀው እንግዲህ ወደ ሽሬ አክሱም እና አድዋ ተጉዘዋል። በተለይ በደንብ ስሙኝ፣ ሽሬ ከሽሬ እስከ ኤርትራ፣ ከአክሱም እስከ ኤርትራ፣ ከአድዋ እስከ ኤርትራ የመንገድ ጥርጊያ አመቻችተው ጨርሰዋል። በተለይ ሽሬን ዋነኛ የእዝ ማዕከል ለማድረግ ፕሮግራማቸውን ጨርሰዋል ማለት ነው። አያችሁ እየሰሩት ያለው መቀሌን የለቀቁበት አንደኛ ምክንያት ይህ ነው፣ ስለማይመቻቸው የሽሬን ማለት መቀሌ ለቀው ወደ ሽሬ አክሱም እና አድዋ ላይ መኖሪያ አድርገዋል። በተለይ ከዚህ ውስጥ ደግሞ በዋነኛ ሽሬን በዋነኛ የእዝ ማዕከል ለማድረግ ፕሮግራማቸውን አጠናቀው ጨርሰዋል። በተለይ እነዚህ አመራሮች መግበይ ተብሎ የሚታወቀው ነ ግብረ አዲ ፍስሐ ድንኩል አርሚያ 42 ወርቄ አይኑ አርሚያ 11 አርሚ ሀያ ስድስት አርሚ አርባ ሦስት አርሚ ሀያ አንድ ሰላሳ አንድ እንዲሁም ሰላሳ አምስት አርሚ እየተባሉ ይቀጥላል። ሌሎችም በርካቶች አሉ። እንዲሁ ላብነት ያሉ አሳውሳቸው እነዚህ አመራሮች አጠቃላይ አዛዦች በእነዚህ ሶስት ከተሞች ላይ እንግዲህ መኖሪያ አድርገዋል። ለዛም ደግሞ የመንገድ ጥርጊያ አመቻችተው ጨርሰዋል ማለት ነው። ከሽሬ ኤርትራ፣ ከአክሱም ኤርትራ፣ ከአድዋ ኤርትራ የሚወስዳቸው መንገድ ጨርሰዋል ማለት ነው። ወደ ጉዳያችን መለስን። ይች ከተማ ለች መሸንቲ ማለት ይህች ከተማ ነች፣ እና በዋነኝነት የሚጠቀምባት ከዛ ይሰበስባሉ፣ ከዚህ እስኪፈልጉ ሲጨፍርበት የሚያመሽ ጉዳይ ነው። አሁን ግን ያለው ሁኔታ ሁሉ ጸድቶ፣ በመከላከያ በአድማብትን በምንሻ እጅ ስር ነው የሚገኘው። በጣም የሚገርም ሁኔታ፣ አሁን ያለው ለውጥ እጅግ በጣም የሚገርም ነው። ስለዚህ አሁን ክላሽ በሰላማዊ መንገድ እየመጣ ነው። እጅግ ከሚገርመው ደግሞ በርካታ ወንድሞች እየገቡ ነው የሚገኙት አይተው አይተው አይተው፣ አንደኛ ለቢዝነስ ነበር የሚገቡት ብዙዎች። ቀረጥ ስለሚያገኝ ከቀረጥ ብር ስለሚያገኙ ለዛ ለጥቅም ብለው በርካቶች ይገቡ ነበረ። ነገር ግን አሁን ሙሉ በሙሉ ከባህር ዳር እስከ ደጀን ድረስ ሙሉ በሙሉ የጸዳ ስለሆነ አሁን በርካታ ወጣቶች ወደ ልማታቸው እየተመለሱ ነው የሚገኙ እንዲሁ ደግሞ ፊት አመራረር ያሉ ትንሽ ሰዎች ብቻ ነው ያልተመለሱ። እነሱም በሂደት የማይቀሩበት የማይመለሱበት ምንም ምክንያት የለም። እናች ከተማ ነች በተለይ ሲጠቀሙባት የነበር፣ በዋነኝነትን በዋነኝነት ሁሌም ስንመላስ እናያቸዋለን። ላብነት ያህል እንዲሁም ፎከስ የሚያደርጉባት አንድ ግሮሰሪ ያለች፣ በጣም ያሳዝናል። በጣም ማህበረሰብ የተጎሳቆለ እነሱ ያን ያህል ዘርፈው ያን ያህል ይጨፍሩበታል። በጣም የሚገርመው ይህ ደግሞ የሚመጣው ከማህበረሰብ ላይ ሎጅ የሚያመጣው ከማህበረሰብ ላይ ነው ለአብነት ያህል አንድ መኪና ቀር ሲቀርጥ ሀያም ሰላሳም ሐምሳ ሺህ ብር ይክፈል ጨምሮ የሚሸጠው ለማህበረሰብ ለምስኪኑ ላይ ነው ማህበረሰብ ላይ ነው ዝሮ ዝሮ ጭነቱ የሚያድረው ይህ ግንዛቤ የማያገናዝም እኮ ነው ለአማራ ነፃ አወጣለታለሁ የሚለው ጉዳይ ፖለቲካውን ይሰራበት በጣም የሚገርም እና እዚች ከተማ እንደወጣን ጫፍ ላይ አሳያችኋለሁ በብዛት ሲጠቀሙበት የነበረ እያየነው ነበረ ግሮሰሪ ነው እንደፈለጉ የሚጠቀሙበት የነበረ በርካቶች ሰብስበው የሚመጡት እና ከፍተኛ የሆነ በቃ ሹፌሮች ራሱ አስር አምስት ጊዜ ከደጀን ባህር ዳር ሲገባ ጊዜ የሚከፍለው በርካታ ጊዜ ነው። በርካታ ጊዜ በየኬሎን ሲቆሚሉ፣ አይች አዚች ጋር በቀይ የተጻፈችው ግሮሰሪ በጣም ትታወቃልች። እንደውም ዙም ያደረጓት ለዛ ነው፣ ስለማውቃት ነው። ተደጋጋሚ ስለመመላለስ አውቃቸዋለሁ፣ ማን ለማን ከማን ጋር ያለ በስርዓት አውቃለሁ። ስለዚህችን ከተማ የሚጠቀሙበት ለመጠጥ ነበረ፣ ሀጎቸውን ለመዝረፍ ነበር የሚጠቀሙባት። ይሄ ነው አማራን ነገት ውጠ ነፃ ነፃ ወጠን አማራን ወደ ልማት ወደ ትልቅ ደረጃ እናደርሳለን የሚሉት። ሌላው ይህ ከተማ የሚታወቀው በጫት ቤት ነው። ወጣቱ በጫት ደይደን ዝዛን የጫት ሰፈር ለዛ ነው። አንዳንዶችን ታፔሎችን ለማሳየት የሞከሩትኝ። አዲስ የሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ውድ ቻናል ቤተሰቦች፣ ጠቃሚ መረጃ ሲኖር ለእናንተ እናደርሳለን። ኢትዮጵያ ለዘላለም ትኑር። ዘረኝነት አይጠቅምም። የህዋቶችም አይጠቅምም፣ የሸኒዎች አይጠቅምም፣ የፋኖችን አይጠቅም። ኢትዮጵያዊነትን እንልበስ። አዲስ የሆናችሁ ሰብስክራይብ በማድረግ ጠብቁኝ።